ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ፒኤስጂ እና ባርሴሎና ለግማሽ ፍጻሜ የደረሱ ክለቦች ሆነዋል ማለት ነው። እንግዲህ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ከአስቶን ቪላ ጋር የተገናኘው ፒኤስጂ ሶስት ለሁለት ቢሸነፍም ግማሽ ፍጻሜውን የተቀላቀለው የመጀመሪያው ክለብ ሆኗል ማለት ነው። በቪላ ፓርክ በተደረገው ጨዋታ ዩሪቲ ሊማንስ እና ጆኒ ማንጊና፣ ኢንዞ ኮንሶ የአስቶን ቪላ ግቦች ማስቆጠር እየቻሉ ተጫዋቾች ሲሆኑ እንግዲህ አሰልጣኝ ኡናይ ምሪ ውጤቱን ለመቀልበስ ቢቃረቡም ቀድመው የተቆጠሩባቸው ሁለት ግቦች ዋጋ አስከፍለዋቸው አሳዛኝ በሆነ ሁኔታ መሰናበት የቻሉበትን ሁኔታ ውጤት ማስመዝገብ ችሏል ማለት ነው። እንግዲህ አችራፍ ሀኪሚና ኑኖ ሚንዴዝ ደግሞ የፒኤስጂን ግቦች ማስቆጠር የቻሉ ተጫዋቾች ናቸው ማለት ነው። እንግዲህ በመጀመሪያ ጨዋታ ሶስት ለአንድ ያሸንፉ ፒኤስጂ በድምር ውጤት አምስት ለአራት በማሸነፍ ግማሽ ፍጻሜ ተፋላሚ መሆኑን ያረጋገጠ የመጀመሪያው ክለብ መሆኑን መመልከት ችለናል ማለት ነው። በሌላ እንግዲህ የመልስ ጨዋታ ባርሴሎና ከቦሩሺያ ዶርትሙንድ ያገናኘው ጨዋታ ደግሞ ሶስት ለአንድ ተጠናቋል ማለት ነው። እንግዲህ በሲግናል ኢዱና ፓርክ በተደረገው ጨዋታ ሲሪሁ ጉራስኪ የዶርትሙንድን ሶስት ግቦች በማስቆጠር ሀትሪክ የሰራበትን ውጤት ማስመዝገብ ቢችልም ግን ክለቡን ወደ ግማሽ ፍጻሜ ማሳለፍ ሳይችል ቀርቷል ማለት ነው። እንግዲህ ቤነሳቢኒ በራሱ መረብ ላይ የባርሴሎና ብቸኛ ግብ ሲያስቆጥር በሜዳው ያደረገውን የመጀመሪያ ጨዋታ አራት ለባዶ ያሸነፈው ባርሴሎና ከሜዳ ውጪ ባደረገው የመልስ ጨዋታ ቢሸነፍም በድምር ውጤት አምስት ለሶስት በማሸነፍ አራት ውስጥ መግባቱን ያረጋገጠ ሁለተኛው ክለብም መሆን ችሏል ማለት ነው እንግዲህ ከኢታሊያኑ ክለብ ከአምስት ዓመት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ የደረሰበትን ውጤትም ማስመዝገብ ችሏል ማለት ነው እንግዲህ በግማሽ ባርሴሎና ከባየር ሙኒክ እና ከኢንተር ሚላን አሸናፊ ሲገናኝ ፒኤስጂ ደግሞ ከአርሰናል እና ከማድሪድ አሸናፊ ጋር የሚጫወትበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ የአውሮፓ ቻምፒዮንስ ሊግ ዛሬ ማለት ይቻላል እንግዲህ ዓለም በጉጉት የሚጠብቀው የሪያል ማድሪድ እና የአርሰናል ጨዋታ ዛሬ በ ሪያል ማድሪድ ሜዳ ይከናወናል ማለት ነው። እንግዲህ የ15 ጊዜ ሻምፒዮኑና ከ15 ዓመት በኋላ ግማሽ ፍጻሜ ለመግባት የሚፋለመው አርሰናል ዛሬ ከሪያል ማድሪድ ጋር ወሳኝ መራግብር ያደርጋል ማለት ነው። በዚህ መልኩ ብዙ የተባለለትም ይሁን የተለየ የተተነተነበት ጨዋታ ያለ አይመስልም። እንደ አርሴናልና እንደ ሪያል ማድሪድ ጨዋታ ማለት ነው። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በሚባል ደረጃ ጨዋታውን ስለማሸነፍ ከዛቻ ጋር ጭምር እየተናገሩለት ይገኛሉ ማለት ነው። እንግዲህ ውጤቱስ ምን አይነት ምን ነገር ያስመለክተናል የሚለው ማታ ላይ በሳንቲያጎ ቤርናባው ምላሽ የምናገኘው ይሆናል ማለት ነው እንደ ማርሴሎ አይነት ሌሎችም የቀድሞ ከዋክብት ቢሆን ዝምታን ያልመረጡበት የፍጻሜ ያክል የሚጠበቅ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከአርሰናል ማታ ላይ የሚደረግ መራግብር ነው ማለት ነው። እንግዲህ ከሰባት ቀን በፊት በኤምሬትስ የተደረገው የመጀመሪያው ጨዋታ በሶስት ድንቅ ግቦች ከተጠናቀበት ሰዓት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ የናፈቃቸው ሎስ ብላንኮዎቹ ይሄን የድግስ ቀል ላይ ደርሰዋል ማለት ይቻላል። እንግዲህ እንግሊዛዊ አማካይ ጆ ቤሊንግሃም ምሽት ላይ የሪያል ማድሪድ ነው ሲልም፣ ከቬንቺስ ጁኒየር እስከ ኪሊያን ፓፔና አንቶኒ ሮዲገር ውጤቱን መቀልበስ ለማድሪድ ከባድ እንዳልሆነም እየተናገሩ ይገኛሉ። እውን ያደርጉታል ወይ የሚለው እንግዲህ በጨዋታው የምንመለከት ይሆናል ማለት ነው። የአውሮፓ ሻምፒዮንስ ሊግ ዋንጫን በማንሳትም በርካታ ጨዋታዎችን በማድረግም ቀዳሚው ሰው ካርሎ አንቸሎቲ ውጤቱን የምንቀለብስበት ሁሉ ነገር አለን ሲሉም ተደምጧል ማለት ነው። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 111 ቡድኖችን አሸንፏል። ያላሸነፈውም ግብ ያላስቆጠረበትም ክለብ ግን ዛሬ ተጋጣሚው አርሰናል ነው። ዛሬስ እንግዲህ በሳንቲያጎ ቤርናባው ያሸንፈው ግብስ ሊያስቆጥርበት ይችላል ወይ የሚለውን በውግት የሚጠበቅ ነው ማለት ነው። የቀድሞ የመድፈኞቹ አጥቂ ቴሪ ዳንኤል ሄነሪ ከተጠባቂው ጨዋታ በፊት በሰጡት ሀሳብ የአውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ ማድሪድ ግን አርሰናልን ይፈራል ሲልም ተደምጧል። ማለት ነው። ስፔናው የአርሰናል ግብ ጠባቂ ዴቪድ ራያ ከዚህ የተገኘ ነው፣ የራሳችንን ታሪክ ለመጻፍ ነው ሲልም ተደምጧል። ማለት ነው። እንግዲህ ሚካኤል አልቴታ በራሱ ደግሞ ሜዳ ላይ እንገናኝ የሚል ሀሳቡን አጋርቷል። ማድሪድ ግማሽ ፍጻሜ ለመግባት አራት ግቦችን ማስቆጠር ይጠበቅበታል፣ በዛሬው ጨዋታ ማለት ነው እንግዲህ ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከሁለት በላይ ግቦችን ከተቆጠረበት 497 ቀናት አልፈዋል። አለ ዛሬስ የሚለው እንግዲህ ይጠበቃል ማለት ነው። እንግዲህ አርሰናል የመከላከል ጥንካሬው እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ ሶስትና እና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ አርባ ዓመታት መቆጠሩን በምሽቱ መራግብር የተለየ ታምር እንደሚያስፈልገው ማሳያ ይሆናል ማለት ነው። እንግዲህ ሳንቲያጎ በርናቦ ለመድፈኞቹ ሲውል ለማድረግ የተዘጋጀው ማድሪድ ያውን ከአስራ ስምንት አመት በታች የሆነና እድሜያቸው የገፋ ደጋፊዎች እንዳይገቡ በማድረግ በጩኸት ከቡድናቸው ጎን ለመሆን ዝግጅታቸውን ስለማጠናቀቃቸው እየተዘገበ ይገኛል ማለት ነው። በሌላ በኩል ጉዙ ሳንቲያጎ በርናቦ ጨዋታው ከመደረጉ ሰዓታት በፊት ጣሪያውን በመዝጋት ድምፁ እንዳይወጣ የሚደረግ ሲሆን የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ተጫዋቾቻቸው ውጤቱን ከቀለበሱ ልዩ ስጦታ እንዳዘጋጁላቸውም ተናግረዋል ማለት ነው። እንግዲህ በአውሮፓ ሻምፒዮንስ ሊግ ባርሰሎና በሜዳው ሊቨርፑልን አሸንፎ አንፊልድ ላይ በመልሱ ጨዋታ አራት ለዜሮ ተሸንፎ የወደቀበትና በራሱ ባርሴሎና በፒኤስጂ አራት ለባዶ ተሸንፎ በመልሱ ስድስት ላንድ አሸንፎ የቀለበሰበት ባለፉት ስምንት ዓመታት እየተመለከት ናቸው የመድረኩ ድንቅ ታሪኮች መካከል የሚጠቀሱ ነበር ማለት ነው። ዛሬ ምሽት አራት ሰዓት ላይ በሳንቲያጎ ቤርናባው ሎስ ብላንኮችን ከመድፈኞቹ የሚጠበቀው የከባድ ሚዛን ነው የመልስ ፍልሚያ ታሪክ ይቀጥላል ወይስ አዲስ ታሪክ ይጻፋል? የሚለው እንግዲህ ምሽት አራት ሰዓት ላይ ምላሽ የምትሰጠን ይሆናል ማለት ነው። እንግዲህ የዛሬውን ጨዋታ ማለት ይቻላል ሙሉ የስፖርት ቤተሰብ በጉጉት የሚጠብቀው የአውሮፓ ሻምፒዮንስ ሊግ ጨዋታ ነው። ምን አይነት ውጤት ይመዘግባል የሚለው እንግዲህ ምሽት አራት ሰዓት ላይ በሳንቲያጎ ቤርናባው ምላሽ ይሄ የምናገኝለት ይሆናል ማለት ነው።